ኢትዮጵያ የገናናነት ክንፏን ባህር በር በመሰረታዊነት ካጣች ከ30 ዓመታት በላይ ተቆጥሯል። ይህ የታሪክ ስብራት ለጂኦፖለቲካዊ ኩስመና ዳርጓታል። አሁን ትውልዱ ባህር በርን ከብሔራዊ ጥቅም ጉዳዮች ቀዳሚው አድርጎ እየጠየቀ ይገኛል። የኢትዮጵያ የባህር በርና ቀይ ባህር ፍትሐዊ የተጠቃሚነት ጉዞ ላይ ያተኮረ ውይይት በኢቢሲ ኤፍኤም አዲስ 97.1 ላይ ተደርጓል። ኢትዮጵያ ከአርባአራቱ የዓለም ባህር በር አልባ ሀገራት አንዷ ብትሆንም አትነጻጸርም። ከአርባአራት በላይ ሀገራት ላንድ ሎክድ ሆነው ወይም ደግሞ የባህር ወደብ አጥተው እየኖረ አይደለም ወይ ለምን ኢትዮጵያ ትኖርም ቢሉን ይችላሉ እባካችሁ ስህተት ነው እነዚህ ሀገሮች ሲጀመር አፈጣጠራቸውም ባህር በር የላቸውም የለመዱትም ነገር የላቸውም እነሱም ደግሞ በጎረቤት ሀገር እየሾላጉ ከነሱ ጋር ስምምነት አድርገው እየተጠቀሙ ነው ያሉት አንደኛ የህዝብ ቁጥራቸው ከኛ ጋር አይመጣጠንም እኛ በጣም ብዙ ነን ሁለተኛ ትናንት የባህር በር የነበረን ግን የባህር በራችን ደግሞ አግባብነት በሌለው መልኩ የሀገር ይሁንታ በሌለው መልኩ አተናል። የኢትዮጵያ የባህር በር ጥያቄ የአሁኑ ትውልድ ቁጭት የወደፊቱ ደግሞ ተስፋ ነው። ለዛሬ ትውልድ ብቻ አይደለም ለመጪው ትውልድ ነው የምንሰራው ነው እኛ ከኛ የተሻለ መኖር እንዲችሉ ሁኔታዎች እንዲመቻችላቸው የነገውንም እንጂ ለዛሬ ብቻ አይደለም የምንኖረው። የነገውን ማመቻቸት አለብን። ስለዚህ ኢትዮጵያ የባህር በር ሊኖራት ይገባል። ምክንያቱም የባህር በር ያለው የተሻለ ተጠቃሚ ይሆናል። ለሚቀጥለው ትውልዳችን የተመቻቸው ሁኔታ እንዲኖር ነው። የኢትዮጵያ የባህር በር ባለቤትነት ከመደበኛ የሸቀጥ ዝውውር የተሻገረ የቀጠናዊ ውህደት ፋይዳ እንዳለው ተነስቷል። ቀጠናው ሙሉ እድገቱ የተፋጠነ ይሆናል። የጋራ በምስራቅ አፍሪካ ላይ የጋራ እድገት ይረጋገጣል። የጋራ ጥቅም ይኖራል። የትብብር ኃይላችን እየጠነከረ ይሄዳል። ይሄ ትብብር ኃይላችን መጠንከሩ ደግሞ ምን ያመጣል ያለ እንደሆነ አሁንም ወደ ኢኮኖሚው ያስገባናል። መሰረተ ልማቱን እናጠናክረዋለን። ኢኮኖሚውን እናጠናክራለን። የፖለቲካ መረጋጋቱንም እናጠናክረዋለን። የኢትዮጵያ የፍትሐዊነት ጥያቄ ባሕር በር መፍትሄ እስከሚያገኝ ድረስ ኢትዮጵያውያንና የኢትዮጵያ ወዳጆች ከመሻት ያለፈ ተግባራዊ ጥረት እንደሚጠበቅባቸው ተመላክቷል። በተለያየ የፖለቲካ አጀንዳዎች የተለያየ አቋም ሊኖረን ይችላል። ቢሆንም ሀገራዊ የሆነ የጋራ ጠቀሜታ፣ ሀገራዊ የደህንነት ስጋት የሆኑት ላይ አንድ አቋም ይዘን ልንሄድ ይገባል። ምክንያቱም የውስጥ ጽናታችን የውስጥ ጥንካሬያችን ይሄ ነገር ህያው እንዲሆንና ተግባራዊ እንዲሆን የሚረዳ የሚያስተባብር ነው። የኢትዮጵያ ጥያቄ ስም በሰላም እና በሰላማዊ መንገድ ብቻ ፍታዊ ፍታዊ ጥያቄና ኢፍትሐዊ ውሳኔ አለአግባብ የተወሰነብን መሆኑን ማሳወቅ ራሱ ቀላል ነገር አይደለምና የጋራ የሆነ እንቅስቃሴ ሊኖረን ይገባል። አሁን ያለው የፖለቲካ አጀንዳ አይደለም የህልውና የብሔራዊ አጀንዳ ስለሆነ እዚህ ላይ መረባረብና ከመንግስት ጎን መቆም እንዳለባቸው መልእክት ለማስተላለፍ ፈልጋለሁ። ከዛ ባሻገር የአፍሪካ አንድነት ድርጅትና ኢጋድ የመሳሰሉት ታላላቅ ድርጅቶቻችን ቶሎ ብለው ይህንን ኢትዮጵያ ያነሳችውን አጀንዳ በፍትሃዊ አመለካከት አይተውት መፍትሄ ለመስጠት የምትሄድበትን የኢትዮጵያ መንገድ አይተው እርዳታ፣ ድጋፍ እንዳደርጉ ለነሱ መልእክቴ ነው። የመደመር መንግስት ወደብ ለኢትዮጵያ የመኖር ወይም ያለመኖር ጉዳይ ሆኗል ይላል። እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋባቸው አንዱ በኢኮኖሚያዊ እድገታችን ልክ የሆነ የራሳችን የወደብ መሰረተ ልማት እንዲኖረን ማድረግ እንደሆነ በግልጽ አስቀምጧል።